ታዲያስ አዲስ። ሄሎ፣ ጤና ይስጥልኝ። ሀሴት ደህና ነሽ? እንኳን ደስ አለሽ። ቴንኪው፣ በጣም እግዚአብሔር ያክብርልኝ። እግዚአብሔር ይመስገን። ቴንኪው ቴንኪው። እንዴት ነበረ ውድድሩ? በጣም ታፍ ነበር ከምነግርህ በላይ። መቶ ዘጠኝ ሀገራት ነበር የተሳተፉት። በጣም ከብዶኝ ነበረ። ለምን? እኔ ምንም ተዘጋጅ ስልህ እንደ እነሱ አልተዘጋጀውም እና ቃሉ እንደነሱ እንዳልተዘጋጀሁኝ እግዚአብሔር በጣም ሞገስ ሆነኝ ከምነግርህ በላይ እና በጣም ጥሩ ውድድር ነበረ። መቶ ዘጠኝ ሀገራት ነው የተሳተፉት ሁለተኛ ነው የወጣሁት ኢትዮጵያ የመጀመሪያው ነው እንደዚ አይነት ውድድር ላይ እንደዚ አይነት መድረክ ላይ እንደዚ አይነት ውጤት ሲመጣ እና በጣም ብዙ ነገር ነበረ ሰፈር ያደረኩት ለመድረስ ግን እግዚአብሔር ይመስገን እግዚአብሔር ካሰኝ እነሱ ተዘጋጁ ስትይ በምን በምን ተዘጋጁ? የአንችስ ክፍተት ምን ነበር? ምክንያቱም ውጤቱ በራሱ በጣም አስደሳች ነው እኮ በጣም በጣም ነው የሚገርመው። እኔ አልዋሽህም። እነሱ ያላቸው ዝግጅት ስልህ እነሱ ማለት በሀገራቸው ነው የሚደግፋቸው። ቦትስዋናዋ የአንገቷ እያረገችው የነበረው ፒዮር ዳይመንድ ሀያ ሚሊዮን ዶላር የሚያወጣ ዳይመንድ ነው። ይህን ያህል ነው ሀገራቸው የሚያግዛቸው። እነሱ ሱቪኒር በመስጠት በብዙ ነገር እኔ ቀሚሴን በጣም ብዙ ነገር ወይም በራሴ ነበር ከበሪያ በኩስ በዚህ አጋጣሚ ማራናት አስልኩ በጣም ነው አመሰግነው እሱ እሷ እናት ቀሚሴ ላከችልን። በጣም በብዙ ነገር ነበር እንትን ያልኩ የምደርስ አልመሰለኝም ነበር። አሯሸ ምንም መዋሸት ያስፈልገው እና በጣም ነው ደስ ያለኝ። እነሱ እዚህ በጣም ብዙ አክቲቪቲዎች ነበሩና ከዚ አክቲቪቲዎች ላይ ነው ብዙ ነገር እየወሰዱ የነበሩት ያው ሀገርህ በጣም እንደሚደግፍህ እንደማይደግፍህ ማየት ይፈልጋሉ። እኔ ደግሞ አንድ ሰው የለም ነበር ክራውድ ውስጥ ሽር እያደረጉ ነበሩት አፍሪካዎቹ ነበሩና ና ኢትዮጵያውያን ነበረ ብቻ እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ አስቢው በዚህ ደረጃ ከአፍሪካ አንደኛ ከአለም የያዝሽን ቦታ ውስጥ ሳየው ሁለተኛ በጣም ትልቅ ውጤት ነው በራሱ ይሄ እውነቱን ለመናገር ቅድም ሲነበር፣ አሁን የሀያ ሚሊዮን ዶላር ወይ ዳይመንድ አድርገው ሊመጡ ይችላሉ። አንቺ ግን ራስሽ ዳይመንድ ሆነሽ ነው የጠበቅሻቸው። ሄሎ ማለት አልችልም። እንደገና ቀጥ የለኝ። እሺ ብዙ ነገር አድርጌ ለማለት አልችልም። አልባሽህም ማኔጅመንት የራሱ በጣም ከባድ ነበረ። ብዙ ነገር አጋጥሞን ነበር፣ እና የእናትና የአባት የጸሎትም ነው። እንደውም ምናልባት ሰይፉ ኦን ኢቢኤስ ላይ ሁሉ መጨረሻ ሰዓት ላይ ፕሮግራም ልንሰራ ስንዘጋጅ ነው በመሀል የተላለፍነው ነው። እና ስለ እናትሽ ስሰማ ለእናትሽ የተለየ ቦታ አለሽ። እስኪ ስለ እናትሽ ንገሪን እስኪ። እናቴ ፖሊስ ናት እና አባቴ ደግሞ ሹፌር ሆኖን ያሳደገኝ። በጣም ቤተሰቦች በጣም ኢንቨስት አድርገውብኛል። ከምንግርህ በላይ ካቴድራል የተማርኩት እና ድድር ውስጥ እንደዚ አይነት ኢንዱስትሪ ውስጥ ገባለሁ ያስያላቀ አልዋሽም፣ ሁልጊዜ ትምህርት ላይ ነበርኩኝ ትምህርት ቤት ጥሩ ተሳትፎ ነበረኝ። እና በጣም ቤተሰቦች በኔ ላይ አክስቴ፣ አጎቴ እንትና ብዬ የማወራው እራሱ የለኝም። አስፖንት በጣም ብዙ ሰው ነበር በ ህይወት ውስጥ ኢንቨስት ያደረገው እናቴ ፖሊስ ናትና በጣም በስነ ምግባር እግዚአብሔርን በመስራት ቤተክርስቲያን ውስጥ ነበር ያሳደጉኝ እና እዚህ ከሌሎች ከልብሶቹ ከምናምን ባለፈ አንድ ወር ስለሆነ አብረናቸው የምንቆየው ብናህንም በጣም ያሉ ይመለከታሉ። እና እግዚአብሔር በጣም የረዳኝ አስተዳደግም ጥሩ ነው። እኛ ተቆንጥጠን ማደጋችን ጥሩ ነው በጣም እና እግዚአብሔር ይመስገን ጥሩ ቤተሰብ ነበረ የነበረኝ። በጣም በቃ ስወጣ በጣም እያለቀሱ ነበር፣ በስልክ እያወሯቸው ነበሩ። ለነ ይሄ አንዳንድ ኢትዮጵያ ውስጥ እናቀለዋለሁ፣ ያውቃለሁ። እዚህ የሚሰጠኝም ክብርና ኢትዮጵያ ስመጣ ላይ መጣጠን ይችላል አምናት ጎኝተ ላይ ትዩ ግን እግዚአብሔር ይመስገን በጣም ደስ ነው የሚለው። አሁን በቀጣይ ምንድን ነው የምንጠብቀው? ምክንያቱም እዚህ ውድድር ላይ ተሳትፈሻል። ቀጣይ እቅዶች አሉ ሀሴት?

እንደምታቀው፣ ሆፕ እናንተ እንደምታውቀው የተከታተላችሁ ከሆነ ከሁለት እርዳታ ድርጅቶች ጋር ያለሁም። አንደኛው መስጠት ይባላል፣ እናቶች ጋር ነው የሚሰራው። ጎዳና ላይ ያሉ እናቶች፣ እናቶች ብቻ የእጅ ስራ ለምደው እራሳቸውን ፋይናንሽ ኢንዲፔንደንት እንዲሆኑ የሚያደርግ ድርጅት ነው። እና ከዛ ባለፈ ደግሞ ማያ ፋውንዴሽን የሚባል አለ። አበባው የሚባል ሰው ነው የሚመራው እሱን የመሰረተው እና እኔ እዚህ ጋር ቆሜ ስለነሱ ሳወራ ለወሬ ድምቀት ላደርጋቸው አይደለም ያወራሁት። ኢትዮጵያ ውስጥ በጣም ብዙ ዳይፐር ፋብሪካ አለ፣ በጣም ብዙ ነገር አለ እና ለእነዚህ እናቶች አንዳንድ ነገሮች ማመቻቸት እፈልጋለሁ፣ እግዚአብሔር ከረዳኝ። ከዛ ባለፈ ደግሞ ኢትዮጵያን ገጽታ በጣም መለወጥ ፈልጋለሁኝ። እዚህ እኛ ራሳችንን እንደምንሰጠው ቦታ አይደለም እነሱ ለኛ የሚሰጡን በጣም ከፍለን ምን በላይ አይመስላቸውም ባይገርም እና በጣም ነው የሚያሳዝነው። እኛ እኔ አውቃለሁ ኢትዮጵያ ማን እንደሆነች ኢትዮጵያ ምን እንደሆነች ምን አይነት ሕዝብ እንዳለን እኔ አውቃለሁ፣ ግን እነሱ አያውቁም? ያሉንን ታሪኮቻችንን ራሳችን ለራሳችን ነው እንጂ የምንነግረው። እዚህ ስነግራቸው በጣም ነው የሚደመቁት። ለምን አንኮሎናይዝ የሆነች ሀገር ከሆነች እኛ እነሱን ነፃ ማውጣት አለብን። አሁን ካሉበት ችግር እና ኢትዮጵያን ለእነሱ መሳል እፈልጋለሁ እና እግዚአብሔር ከረዳኝ ሀገር ውስጥ ያሉት ነገሮች ማድረግ የምችለው ነገር ካለ በጣም በብዙ ሀገሬን ማገልገል እፈልጋለሁ። ለምን የተሰጠኝ ነገር እኛ ሀገር ሜ ቢሰጥ ብሎ የቆንጆና ውድድር ሊመስል ይችላል ግን ኢትስ ሞር ደንዳት በጣም ብዙ ነገር ነው። ውድድር ብቻ አይደለም። በጣም እኮ እያየው ነው። በዓለም አቀፍ ደረጃ ትልቅ መነጋገሪያ ነበረ። ህንድ ላይ በተደረገው የዓለም የቁንጅና ውድድር ከአፍሪካ አንደኛ ከዓለም ሁለተኛ ነው የወጣችው ሀሴት። አንዴ ለሀሴት እስኪ በናታችሁ! ወይ እንኳን ደስ ያለሽ ሀሴት። ታይላንዷ አንደኛ የወጣችው በምን በልጣሽ ነው ማለት ይታወቃል? ምን እንዴት እያያየው ነበረ? ምንም የተለየ የሚገርም ነገር ለእኔ ወይ ስለማደላ ይሆን አላውቅም። አይ፣ ከውጭ ውስጥ አበቃለች ምንድን ነው? አሁን ለምሳሌ እንግዲህ እንዳልኩክ ነው። እኔ አላሽ እዚህ ለመምጣት ሳስብ በጣም ብዙ እንትኖች ፕብሊሲቲ ኢሜጅ ላይ ለመስራት ከሪ ነበር። ለምን እነሱ በጣም ማተሪ ያደርጋል፣ ለእነሱ ማለት ነው። ሀገሯ ይደግፋታል፣ ሀገሯ ያውቃል ውድድር ውስጥ እንዳለች ምናምን የሚለው ነገር እና ታይላንድ ሺ ሃድ ሞር ዘን ሀያ ሰው ሰላሳ ሰው ክራውድ ውስጥ እኔ እሱ ነው ብያል። እነሱ የራሳቸው ምክንያት ይኖራቸዋል። አይዶንት ነው ግን እንዳልኩ ከዚህ በኋላ ለሚመጡት ውድድሮች ከዚህ በላይ ማድረግ እንችላለን። እዚ ኢትዮጵያን እኔ በጣም ከማንም የሚበልጡ ቆነጃጅት የሆኑ ሴቶች ኢትዮጵያ ውስጥ አሉ ብዬ አስባለሁ፣ እና ወደፊት በደንብ ደግፈን ስንልካቸው እንግዲህ እናያለን ሪዝናቸው ምን እንደሆነ። ሌላው ምናልባት የውጭ ውበት ብቻ ሳይሆን የውስጥ ውበትም እንዳንድ መመዘኛ ነበር እና ለአንቺም የቀረቡልሽ ሀገሮችን ያስተዋወቅሽበት መንገድ አለ። ስለ እሱ መስኪ ትንሽ ነገር ንገሪኝ። የመጀመሪያ ናሽናል ኮስቱም የሚባል አለ የሀገራችንን የምናሳይበት የሀገራችንን አልባሳት ሰርት የሚያሳይበት ሁለት ውድድር ነገር ነበረ። የመጀመሪያውን ሰርጥ ዲዛይን ነበር የሰራልኝ ሰርጠሉን በጣም አመሰግናለሁ። አጋጣሚ ለምን ሴክስ ከባድ ነበር በጣም ለእኔ ልብስ ማግኘት አልዋሽም። ለምን ለምን በጣም ብዙ ሰው ሪቻውት አድርግ ያለው የዓለም አቀፍ ውድድር ነው። ሁሉንም ነገር በራሱ ሸፍና አትችለውም። ገባህ? ሀያ አራት ቀን ነው እና ምንቆየው በጣም ብዙ ሰዎች ቴክስት አድርጊያለሁ። በጣም ብዙ ሰዎች ጋር ፐርስናሊ ሄጃለሁ ግን ማንም ሰው ማውራት አይፈልግም። ስለዚህ እና ፈርጥ በጣም ነው ማመሰግነው የእሱን ልብስ ነበር የለበስኩት። ቀጥሎ ፍርዶሳ የምትባል ዲዛይነር አለች። በጣም ነው መውጣት በጣም ነው ማከብራት በብዙ በብዙ በብዙ ነገር ነው አብራኝ የሆነችው። ፍርዶሳ የኦሮሚያ ልብስ ሰርታልኝ ነበር ፋይናል ላይ አድርጌዋለሁ። እና የተለያዩ የኢትዮጵያ ባህላትን ለማሳየት የሞከርኩኝ ነበር። ብዙ ጊዜ ሀበሻ ቀሚስ ብቻ ነው እና ምንለብሰው። ያንን ያንን ለማስተካከል የሞከርኩኝ ነበር። ከዛ ባለፈ ቀን ከቀን ላይ ከምናረጋቸው ልብሶች ላይ ኢትዮጵያ ተቻለው ልብስ ለማድረግ የሞከርኩኝ ነበረ። እሱን ገነት ዲዛይን ነበር እየሰራችልኝ የነበረችው። ያው እንዲህ እንዲህ እንትና ዲዛይን እንትና ዲዛይን ካልኩ ብዙ ሰው ሚስ ላረግ ነው እና ብቻ ብዙ ሰው ነበር አብሮኝ የነበረው ቴንኤፍ ኮሌክሽን ባያ ዲዛይን ናታኒንግ ቱር በጣም ብዙ ብዙ ሄላዝ ነበር ሄላዝ ቢዩቲ የሚባል የኢትዮጵያ ሜታ ብዙ ነበር የሄድኩት፣ እና ከዛ ጀምሮ ራሱ ብዙ ብዙ ነገር ለማድረግ ሞከሩ ያለው እና እግዚአብሔር አየልኝ ድካሜን፣ እግዚአብሔር ይመስገን። አንድ ላይ ከዚህ ሄደሽ በቆየሽባቸው ጊዜ የነበረው ሁኔታ እንዴት ነው? አጠቃላይ ከተወዳዳሪዎች ጋር የነበረው ስሜት እርስ ብርስ ያለው የተለየ ነገርስ ምን ያጋጠመሽ? እውነት ለመናገር እኔ ከዚህ በፊት ሌላ ውድድር ሄጄ ነበረ። ሳውዝ አፍሪካ የተዘጋጀ ውድድር ሚስቲን ዩኒቨርስ ይባላል። እና በጣም ደስ ይላል ያለው ነገር፣ ውድድር ላይ ስትመጣ ብዙ ሰውን የሚያስበው ይቀናናሉ ያ ነገር ይ ይችላል ግን፣ እኔ ያጋጠመኝ ሰዎች አብሶ ሚስ ወርልድ ላይ በጣም ቤተሰብ ነበር የሆኑልኝ። አንድ ወር ነው የቆየ ነው። እዚህ ሀያ አራት ቀን ነገ ሀያ አራት ቀን የሆነናል እና ሆነ በቃ በህይወቴ በጣም ደስ የሚሉ ጊዜያቶች የሚያሳለፍኩት እህቶች እህቶችን ያፈራሁበት። አሁን በሚቀጥሉ ጊዜያት እኔ ያው ግዴታ አፍሪካን ቶር ማድረግ ስላለብኝ ሚስ ወርልድ አፍሪካ ስለሆንኩኝ ነው እንጂ ባልሆንም ራሱ በጣም በቃ እህቶች ሄጄ የመጠይቃቸው እህቶች ነው ያፈራሁበት እና በጣም ደስ ይላል ያለው ቆይታ ክሩቸው የሚስ ወርልድ ክሩ እንደ ዲፕሎማት ነው ትሪት የምንደረገው። እና ደግሞ ዲፕሎማቶችም ስታስበው መቶ ዘጠኝ ሀገር ነው ጣውና እግዚአብሔር ይመስገን በጣም ደስ የሚል ፕሮግራም ነው ይሄ ከማን ጋር ነበር በቃ ጓደኛዬ ነበር እሺ በአህጉር ነው አፍሪካውያን ጋር ነው ወይንስ ከሌሎቹ አፍሪካን አንድ ላይ ነው የሚያደርጉን እና እኔ ዘምባብዌ ማንን ጠርቼ ከሚላፍተ እንትን ከዘምባብዌ ጋር በጣም ብዙ ጊዜ አብረን እናሳልፋለን ግን ሩሜቴ ኤኳቶሪያል ጊኒ ናት በጣም አብረን ጊዜ እናሳልፋለን እናወራለን እጮፋለን ቤተሰብ ሊሆን ነው በአንድ ወር ውስጥ ከምነግርህ በላይ እነሱ የእነሱ ቤተሰብ ነበር። ቺር ሲያደርግልኝ የነበረው እና ደስ ይላል። በጣም ደስ ይል ነበረ። አሁን በዚህ አንድ ወር ውስጥ ችክን ኬሪ ብቻ በላሽ ወይስ ከዚህ ይዘሽው የሄድሽው? ለሯጭ ቢሆን በሶል ነበር። ለቆንጃጅቶች ምንድን ነው የምትበሉት? እንግዲህ እነሱ የበላሁት በአጋጣሚ በጣም ሄክቲክ ነበር አመጣጤና ብዙ ስናክን ይዤ እመጣለሁ ብዬ ነበር። ምንም ይዤ አልመጣሁም። እንግዲህ ቺክን ከሪ በጣም ደስ ይለኛል። ምግባቸው ባይተወው በጣም ይጣፍጣል። ትንሽ ክብደት ራሱ ሳልጨምር አልቀርም ብላለች። ትንሽ ስለ ውበት ቅድም ስናወራ ነበር። ስለ ላይ ስለ ላንቻውን ቁንጅና ማለት ምን ማለት ነው ሀሴት? አሁን እያወራን ነበር። ስለዚህ ባይተወው ትላንትና ማለት እኔ በጣም ቆንጆ ሰው አይተህ፣ አነጋገሩ፣ አኳኋኑ አንተን ትሪት የሚያደርግህ መልኩ መልኩ ብቻ ሳይሆን አንተን ትሪት የሚያደርግ ይሄ ካሪዝማ ኦራ ማይመቸው ከሆነ ያ ሰው ለአንተ ቆንጆ አይሆንም። እኔ አይ ብሊቭ በጣም ብዙ ሄት ኮመንቶች ያነበብኩኝ ነበረ ብዙ ሶሻል ሚዲያዎች ላይ ሲለቀቅ፣ ቁንጅና እንደ የሚያየው ሰው ይወሰናል ብዬ አስባለሁ። እኔ ቆንጆ ነው ብሎ ብዬ የማስበውን ነገር ሌላ ሰው ቆንጆ ሆኖ ላያገኘው ይችላል ግን ከዛ ባለፈ ግን የያዝከው ነገር አስተሳሰብህ እኮ ሆነ ሰዎቹ ሪስፔክት እንዴት ነው የምታደርገው አነጋገርህ ሞር ከውጫዊ ውበትህ በላይ ማር ያደርጋል ብዬ ደግሞ አስባለሁ። እንደዛ ነው የማይሆነ ያንተ መቷል ማለት ነው። የውስጡና ውጭ አንቺን አመንኩሽ አሁን አስ አይ፣ በጣም ደስ ይላል። ወደፊት እቅድና ህልም ማለት ለምሳሌ በምን አይነት የሙያ መስክ ላይ መቀጠል ውበት መቼም እስከተወሰነ ጊዜ ድረስ ነው የሚሄደውና ማዕረጉም፣ በቀጣይ ሀሴት የምታሰበው መሬት ላይ እንዲወርድ የምትፈልገው ህልም አላት? እኔ ሁለተኛ ዓመት ኬሚካል ኢንጂነሪንግ ተማሪ ነው እሱ የመማረው፣ እና እንዳልኩ ከዚህ በፊትም ትምህርት ሄሌ ነው በጣም ፎከስ የሆንኩኝ የነበረው። ጳውሎስ ልገባ ነበር፣ በጣም ብዙ ኒውዮርክ ልሄድ ነበር፣ ኤንዋይዩ ስኮላርሽፕ ደርሶ ነበር። በጣም ትምህርት ሄሌ ነበር ፎከስ የማደርገው እና እግዚአብሔር ሳላስበው ነው እዚህ ውስጥ እንድገባ ያደረገኝ እና ፊቸር እንዲህ ነው ብዬ መናገር አልችልም፣ ግን አይናዎችሽ በጣም ጥሩ ፊውቸር እንደሚኖረ። ማነው ቆንጆ መሆንሽን ዲስከቨሪ ያደረገው? ማነው መጀመሪያ ያወቀው እና እናቴና አክስቴ ናቸው። እኔ በጣም ሰልፍ እስቲሜ በጣም ወርድ ያለ ነበር እና ከልጅነቴ ጀምሮ በቃ አንቺ እንዲህ ነሽ ይላሉ ያሳደጉኝ ቤተሰቦቼ። በጣም ነው ማመሰግናችሁ ነታችሁ ነው ለ ከሆነ ሀሴት፣ በተደጋጋሚ እያልሽን ነበር፣ በአጋጣሚ ነው እዚህ ውስጥ የገባሁት እያልሽን ነበር። እስኪ ያችን አጋጣሚ ንገሪን፣ እንዴት ነበር የገባሽው? መጀመሪያ ሚስ ኢንተርናሽናል የሚባል ውድድር ነበር። ሚስ ኢንተርናሽናል ኢትዮጵያ የሚባል ውድድር ፈርስት ዩኒቨርሲቲ ስጨርስ ፖስተሩን ሰው ኢንስታግራም ላይ ላክል ሞክር ቁመት ስላለሽ፣ ረዥም ስለሆንች ሊጠቅምሽ ይችላል ብለው ነው የላኩልኝ እና ሄድኩኝም። ይገርማችሁ ሁለት ሺህ ብር ነበረ መግቢያው ለውድድር

የፖቴንሻል ምናምንም ስለሚያዩ በጣም ብዙ ናሽናል ዳይሬክተሮች ናይጄሪያ፣ ሳውዝ አፍሪካ ምናምን በጣም ቴክስት እያደረጉ ነበረ። እንደዚህ ዓይነት ውድድር አለ በግሎች ትወዳደር ያለች በሀገርሽ ነው ትለሽ ነው እና አንደኛውን ውድድር ሳውዝ አፍሪካ ሄድኩኝ። ከሳውዝ አፍሪካ በኋላ እዚህ ውድድር ውስጥ ካስቲንጉ አልፎኝ፣ ለምን ካስት ተደርጌ ገብቼ ያሸነፍኩት ውድድር ሚስ ወርልድ ማለት ነው። ይገርማል። በጣም እና በጣም አንዳንዴ ለአንተ የተባለው ነገር የስማ ሄድም የሚባለው ነገር በጣም ሁነት ነው። መቼን የምትመለሽው? እዚህ ልንቆይ እንችላለን ያሸነፍን ልጆች ልንቆይ እንችላለን፣ ግን እኔ እስከማቀው ድረስ አሁን እናወራለን እንሰበሰባለንግ እስከማቀው ድረስ ሰኞ ነው የምመለሰው ሰኞ ስምንት ሰዓት ኢፍ አይ ሀቭ ኤኒ ቼንጅ አፕዴት አደረጋችኋለሁ በዚህ ውድድር ላይ እንግዲህ ኦስካር ላይ ለምሳሌ ማሸነፍ በራሱ ክብሩ በቂ ነው ይባላል አንዳንድ ውድድሮች ደግሞ የተለየም ሽልማት ይኖራቸዋል እና በዚህ ሽልማት ላይ አሁን ከአፍሪካ አንደኛ ከዓለም ሁለተኛ የወጣሽው ሴት ከዛ አንጻር የሚገኝ ሌላ ተጨማሪ ሽልማት የሚባል ስጦታ አለ? እኔ ሴፈሻ አላሽም። የመጀመሪያውን አሸናፊ ብቻ ስጦታ ነው የማውቀው። የኔ ምን እንደሆነ አላወቅኩም። ግን አይኖ ከአሸነፈችው ከታይላንድ ጋር አብረን ቶር እናደርጋለን። ያ ምናምን ሶሻል ፕሮጀክቶቻችን ላይ እነዚህ ያልኩ ኦርጋናይዜሽኖች ላይ አምባሳደር ነኝ እና ኤንጂዎቹ ላይ መስጠትና ማያ ላይ በደንብ ያግዙኛል ከዚህ በኋላ ኢንተርናሽናል ካቨሬጅ እንዲኖረው እና እንዴት ፌልንገር ይሄ ውድድር ሴኔን ቢቢሲ ላይ የሚዘገብ ብቻ አይደለም ሙሉ አለም የሚያቀ ውድድር ነው እና ካቨሬጅ ራሱ ስሞል ሽልማት ትቢዋን የታይላንዷ ሽልማትስ ምንድን ነው ያው የምታውቂው እንጂ

አይ ዝም ብዬ እያሰብኩ ነበረ። እርግጠኛ ነበር እርግጠኛን ለአንደኛው ያን ያል ከሰጡ ለሁለትና ለሶስት የሆነ ነገር ይኖራል። ለነገሩ አንቺ ቢሰጥሽም ቅድም እንዳልሽው ነው። በጣም ብዙዎችን የማስመደገፍ ልመስላላት በአብዛኛው ለሱ ነው የምታወለው። እንግዲህ የቁንጅና ውድድር ታሪክ በና ሀያት ሳያት ዘመን ከዛም በፊት የነበረ ነው። አሁን ድረስ አለ። የሆነ ሰዓት ላይ መቀዛቀዝ ቢኖርበትም ይኸው እስከ ሀሴት ድረስ በዓለም አቀፍ ደረጃ ውጤት ኢትዮጵያን የሚያኮሩ ልጆች ተፈጥረዋል እና የኢትዮጵያ ማህፀን እኮ ይወልዳል ቆንጆ ቆንጆ። እንኳን ደስ አለሽ። ለእናትሽ እስኪ መልዕክት የሚያደምጡን ከሆነ ለቤተሰቦች፣ በጣም ነው የምወዳችሁ በጣም ነው የምወዳችሁ። እውነት እኔ እዚህ ጋር እንደሆን እንትና እንትና የምለው ሰው ብዙም የለም ከቤተሰቦች ውጭ ያሉ እና መጀመሪያ ናሽናል ዳይሬክተሬን ገነትን ማመስገን እፈልጋለሁኝ ኤርሚያስንም ሚስ ወርልድ ፍራንቻይዝ አዘጋጆች ጥሩ ሰዎች ናቸው። በጣም ብዙ ለመርዳት ሞክረዋል። እኔ እኔ በጣም ብዙ ህልም ነበረኝ እና ብዙ ነገር ማድረግ ፈልጌ ነበር። መጥቼ ካሰብኩት በላይ ነው ያደረግኩት እና እነሱን በጣም ማመስገን ፈልጋለሁን። ቤተሰቦቼ፣ እናቴ፣ አባቴ፣ አክስቴ፣ አጎቶ ማንን ል እግዚአብሔር ያክበርልኝ፣ ክበሩልኝ፣ በጣም ነው ማመሰግናችሁ። ዲዛይነሮቼ፣ እዚህ ስመጣ ብዙ ነገር የሰጡኝ ሰዎች አሉ። ትናንትና ካልኩኝ መርሳት አልፈልግም። አሁን ግን በጣም አመሰግናለሁ። ሁሉንም አብራችን ለነበራችሁ ሁሉ እግዚአብሔር አክብርልኝ። ሆፕፍሊ ብዙ ነገር ሰርቼ ደግሞ እንደማኮራችሁ ተስፋ አለኝ። እስቲ እንግዲህ እንደ እግዚአብሔር ፍቃድ ሰኞኖች መጪ ከሆነ ሰይፉ በኤቢኤስ ላይ ከማዘር ጋር አብረን የምናወራበት እድል የሚመቻች ከሆነ እንገናኛለን ብለን እኛም ተስፋ እናደርጋለን። ኮርተንብሻል። ኢትዮጵያዊት ቆንጆ አይናማ ደማማን ጋብዘናል። ለሀሴት በድጋሚ በሰላም ተመለሺ። ባባይቻው ቻው